ሰላም ሰላም ውድ የዘመን ስፖርት ቤተሰቦች፣ እንዴት ቆያችሁ? ሰላማችሁ በያላችሁበት ብዝት ይበል። የተለያዩ ስፖርታዊ መረጃዎችን ይዤ ዛሬም ወደ እናንተ ተመልሻለሁ። ሁሌም እንደምለው ይህንም ቪዲዮ ከመጀመራችሁ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አይረሳ። ዛሬም እንግዲህ እንደወትሮ የተለያዩ መረጃዎችን ይዤ ተመልሻለሁ። ከነዚህ መካከል ምሽቱን የተለያዩ የአውሮፓና የአህጉራችን የአፍሪካ የሀገራት ጨዋታዎች ተካሂደዋል። የተለያዩ ትችቶችን ሲያስተናግድ የነበረው የኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር ያደረገው የምድብ ማሞያ ጨዋታ ነበረ። እሱን ጨዋታ ስድስት ለአንድ በሆነ ውጤት አሸንፏል። እንዲሁም የተለያዩ የአውሮፓ ጨዋታዎችም ነበሩ፣ እሱንም የምናነሳ ይሆናል። አብራችሁ እንድትቆዩ ጋብዛለሁ። በመጀመሪያም ወደ አህጉራችን አፍሪካ የነበሩ ጨዋታዎችን እንዳስ ኢትዮጵያ ከጅቡቲ አድርገው የነበረው የምድብ ማሙያ ጨዋታ በኢትዮጵያ ስድስት ለአንድ አሸናፊነት ተጠናቋል። እንግዲህ ኢትዮጵያ በምናቀው ነው ሰሞኑን በተለያዩ ሚዲያዎች ከጋዜጠኞች ከተጫዋቾች ጋር እንዲሁም የተለያዩ ክስን እያስነሳ ነበረ። ትችቶች እየተነሱ ነበረ። የኢትዮጵያም ወቅታዊ ጨዋታ አቅሟ ጥሩ አልነበረም፣ እየተተቸች ነበረ። እሱንም እንግዲህ ቀልብሳ ከጅቡቲ ጋር ባደረገችው ጨዋታ ስድስት ለአንድ በሆነ ውጤት ማሸነፍ ችላለች። ጥሩ እንቅስቃሴ ነበር ማሳየት የቻሉት ዋሊያዎቹ። በጨዋታውም በረከት ደስታና ና አቡበከር ናስር ሶስት ሶስት ጎል በማስቆጠር ሀትሪክ መስራት ችለዋል። እንግዲህ አቡበከር ናስር የምናውቀው ነው፣ እንግዲህ በውጭ የሚጫወት ተጫዋች ነው። አቡበከር ናስር የመጀመሪያውን ጎልም በረከት ደስታ ነው በ19ኛው ደቂቃ ያስቆጠረው። ከዛ አቡበከር ናስር አከታትሎ በ34ተኛው ና በ37ተኛው ደቂቃ ግሩም ጎሎችን በማስቆጠር ነው እንግዲህ ለረፍት መውጣት የቻሉት ሶስት ለባዶ በሆነ ውጤት ማለት ነው። ከዛ ከረፍት በልስ በአምሳ አንደኛው ደቂቃ የጅቡቲው ተጫዋች አኪም ቢኑ የመጀመሪያውን ጎል ለጅቡቲና ለራሱ አስቆጥሯል። ከዛ በኋላ በረከት ደስታ በአምሳ ሁለተኛው ደቂቃ ነው እንግዲህ ያስቆጠረው። ከዛ አቡበከር ናስር በፔናሊቲ በአምሳ ስምንተኛው ደቂቃ አስቆጠረ። ከዛ በመቀጠል በረከት ደስታ አሁንም በፔናሊቲ በሰባተኛው ደቂቃ ነው የመጨረሻውን ጎል በማስቆጠር ሁለቱ ድንቅ የኢትዮጵያ ብሔራዊ ቡድን ተጫዋቾች ሀትሪክ በመስራት ኢትዮጵያ ስድስት ለአንድ እንድታሸንፍ ማድረግ የቻሉት እንግዲህ። በክለባቸውም እነዚህ ሁለት ድንቅ ተጫዋቾች ድንቅ ዓመትን እያሳለፉ ይገኛሉ። ከዛ ውጭ እንግዲህ በአውሮፓ ሀገራትም እንግዲህ የተለያዩ ጨዋታዎች ተከናውነዋል። ስድስት ያህል ጨዋታዎችን ነው መመልከት የቻልነው በምሽቱ መርሃ ግብር ማለት ነው። ከእነዚህ መካከል ተጠባቂ የነበሩ ጨዋታዎች ነበሩ። ኢንግላንድ ከላትቪያ፣ አልባንያ ከአንዶራ፣ ሳንማሪኖ ከሮማንያ፣ ቦስኒያ ከሲፐርስ፣ ፖላንድ ከማልታና ሊቱኒያ ከፊንላንድ ጨዋታቸውን ማድረግ ችለው ነበረ። ኢንግላንድ ላቲቪያ ጋር ያደረገችውን ጨዋታ እንግላንድ ሶስት ለባዶ በሆነ ውጤት ነው እንግዲህ ማሸነፍ የቻለችው። ጥሩ ፉክክር የታየበት ጨዋታ ነበረ። በጨዋታ ፖዚሽን እንግላንዶች እየተሻሉ ሆነው ባመሹበት ጨዋታ ሰባ አራት ፐርሰንት ፖሴሽን ማሸነፍ ችሏል። እንግዲህ ኢንግላንዶች በጎሉም ሪስ ጄምስ በ38ተኛው ደቂቃ እንዲሁም ሃሪኬን በ68ተኛው ደቂቃ እና በክርስቲያን ፓላስ የምናውቀው የተሻለ እንቅስቃሴ የሚያሳየው ኤዜ ፊልፎደን አሲስት ያደረገለትን ጎል ነው እንግዲህ በማስቆጠር በ76ተኛው ደቂቃ ማለት ነው በማስቆጠር ሶስት ለባዶ ኢንግላንድ ማሸነፍ ችለዋል። እንግዲህ በዚህ የሀገራት ጨዋታ ቶማስ ቱሄል ከያዛቸው በኋላ ማለት ነው። ኢንግላንዶች በጣም የተሻለ እንቅስቃሴን ማሳየት ችለዋል። በጣም የተደራጀ ቡድን እየተመለከትን እንገኛለን። እንደ በፊቶቹ ውድድሮች አንድ ቀን ጥሩ አንድ ቀን መጥፎ የሆነ አቋም የሚያሳይ ኤንግላንድን ነበር ከዚህ በፊት የምናውቀው። አሁን ላይ የተሻለ እንቅስቃሴ ነው እየተመለከትን የምንገኘው። በስብስቡ ውስጥም እንግዲህ የተለያዩ አዳዲስ እና ነባር ስብስቦችን ነው ቶማስ ቱሄል የሰበሰበው። ዳንበርንን እናስታውሰዋለን። ዳንበርን እንግዲህ በሀገራት ጨዋታ ለመጀመሪያ ጊዜ ነው እንግዲህ በስብስቡ ውስጥ መካተት የቻለው። እንዲሁም የአርሰናሉ የኋላ ደጀን ገና ታዳጊ የሆነውን እናቀዋለን ማይልስ ሉዊስ ስኬሊ እሱንም በስብስቡ ውስጥ አካቷል። እንግዲህ የተለያዩ አዲስና ነባር ተጫዋቾችን የሰበሰበው ኤንግላንድ በዚህ የሀገራት ጨዋታ ጥሩ እንቅስቃሴን እያሳየ ይገኛል ማለት ነው። በምሽቱ ጨዋታን ላቲቪያን ሶስት ለባዶ በሆነ ውጤት ማሸነፍ ችሏል። ሊቱኒያ ከፊንላንድ ያደረጉትን ጨዋታ ሁለት ለሁለት በሆነ ውጤት ነው ያጠናቀቁት። ፖላንድ ከማልታ ፖላንድ ሁለት ለባዶ በሆነ ውጤት ማሸነፍ ችላለች። ቦስኒያ ከሲፐርስ ቦስኒያ ሁለት ለአንድ በሆነ ውጤት ነው ማሸነፍ የቻላቸው። ሳን ማሪኖ ከሮማኒያ ያደረጉትን ሮማኒያ አምስት ጎሎችን በማስቆጠር በሳን ማሪኖ ማለት ነው አምስት ለአንድ በሆነ ውጤት አልቋል። አልባኒያ ከአንዶራም ሶስት ለባዶ ነው የተጠናቀቀው። ማለት ከዚህ ውጭ እንግዲህ የተለያዩ የ በፕሪሚየር ሊጉ በቻምፒየንስ ሊጉ ያሉትን መረጃዎችን ደግሞ ወደ እናንተ ማድረሳችንን እንቀጥላለን። በመጀመሪያ እስኪ ወደ እንግሊዝ ፕሪሚየር ሊግ እንድና የተለያዩ የዝውውር ዜናዎችን የኒውካስል አጥቂ አሌክሳንደር ኢስሐቅ ከባርሴሎና ይልቅ ወደ ሊቨርፑል መዛወርን እንደሚፈልግ አስታውቋል። እንግዲህ ኬቪን ደብሮይንም ከሳንዲያጎ ጋር ንግግር ሲያደርግ ሀሪኬን ባየር ሙኒኩን ለቆ ወደ ሊቨርፑል ለማምራት እያሰበ ነው የሚሉ መረጃዎችን ይዣለሁ። እንግዲህ የኒውካስሉ አጥቂ አሌክሳንደር ኢስሐቅ ወደ ባርሴሎና ለመዘዋወር ክፍት ነው። ነገር ግን በክረምቱ ለማዘዋወር ከፈለጉ እሱም መቀላቀል የሚፈልገው የፕሪሚየር ሊጉን ኃያል ክለብ ሊቨርፑልን እንደሆነ እየተነገረ ይገኛል። እንደሚታወቀው በዚህ ውድድር ዓመት በሁሉም ውድድሮች 33 ጨዋታዎችን አድርጎ እንግዲህ 23 ግቦችን ማስቆጠር ችሏል። ይህ ኮከብ እንግዲህ ይህ ኮከብ ግብ አግቢ ተጫዋች በሚለውም እየተፎካከረ ነው የሚገኘው። ወዴት ይዘዋወራል? ወደ ባርሴሎና ወይስ ወደ ሊቨርፑል የሚለውን እንግዲህ እየተከታተልኩ መረጃዎችን ወደ እናንተ የማደርስ ይሆናል ከዛ የ33 ዓመቱ ቤልጅማዊ አማካኝ ኬቨን ዴብሮይን ከኤምኤልኤስ ክለብ ጋር በክረምቱ ለመዘዋወር እየተነጋገረ ይገኛል። በማንቸስተር ሲቲ ቤት ኮንትራቱ የሚጠናቀቀው የቤልጅማዊ በነፃ ዝውውር ለመዘዋወርም ንግግር ማድረጉ እየተዘገበ ይገኛል። እንግዲህ የቤልጅማዊ በዚህ የውድድር ዓመት ጥሩ የማይባል ዓመትን ነው እያሳለፈ የሚገኘው ለምን ከተባለ በጉዳትና ክለቡ ካለበት መጥፎ ጊዜ ጋር በተያያዘ የእሱም ጉዳይ ጥሩ ሊሆንለት አልቻለም። የ31 ዓመቱ የባየር ሙኒክ አጥቂ ሀሪኬን በዚህ ክረምት ወደ እንግሊዝ ለመመለስ እያሰበ ይገኛል ሊቨርፑልም ለተጫዋቹ ተመራጭ መዳረሻው ነው እየተባለ ይገኛል። እንግዲህ የተጫዋች ወደ ባየር ሙኒክ እስኪዘዋወር ድረስ በቶትናሃም ቤት እናቋለን። የማይፋቅ ስራን ሰርቶ ያለፈ ተጫዋች ነው። እንግዲህ ወደ ፕሪሚየር ሊግ ለመመለስም እያሰበ ነው። የዚህንም መረጃ የተከታተል ወደ እናንተ የማደርስ ይሆናል። የአርሰናሉ የመሀል ተከላካይ ጋብርኤል ማግሃሌሽ በዚህ ወር ከኢንተርናሽናል ጨዋታው መጠናቀቂያ ቀደም ብሎ ወደ ክለቡ ተመልሷል። ጋብርኤል ከፓሪስ ሴንት ጀርሜን ካፒቴን ማርኪኒስ ጋር ከኮሎም ቢያ ጋር አርብ ለዓለም ዋንጫ ማጣሪያም ተሰልፎ መጫወት ችሏል። በጨዋታውም ሀገሩ ብራዚል ሁለት ለአንድ በማሸነፍ እንድትወጣ የረዳ ተጫዋች ነው። ነገር ግን በጨዋታው ቢጫ ካርድ በመመልከቱ በቀጣይ ሮብ ከአርጀንቲና ጋር በሚደረገው ጨዋታ ላይ መሰለፍ ስለማይችል ነው። እንግዲህ ገብርኤል ቀደም ብሎ ወደ ሰሜን ለንደን እንዲመለስ የተፈቀደለት ማለት ነው። ሪካርዶ ካላፊዮሪና ጁሪን ቲምበርም ብሔራዊ ቡድኖቻቸውን ለቀው ወጥተዋል። ካላፊዮሪ ባለፈው ሐሙስ በጣሊያን ኔሽንስ ሊግ ሩብ ፍጻሜ በጀርመን በተሸነፈበት ወቅት ጉልበቱን የተጎዳም ይመስል ነበር። በዚህ ውድድር ዘመን አስራ አራት ጨዋታዎችን ያመለጠውም በሁለት የተለያዩ የጉልበት ጉዳቶች ሲሆን በሳምንቱ አጋማሽ በአስገራሚ ሁኔታ ወደ ሜዳ ከገባ በኋላ በሜዳ ላይ ሌላ ረዘም ላለ ጊዜ መጫወት አልቻለም። አርሰናልም የዚህ ተጫዋች ግልጋሎት በእጅጉ የሚፈልግ ነው የሚሆነው። ምክንያቱም በፕሪሚየር ሊጉና በሻምፒየንስ ሊጉ ወሳኝ የሚባል ጨዋታ ነው የሚጠብቃቸው አርሰናሎች። ቲምበር ለኔዘርላንድ ብሔራዊ ቡድን ግልጋሎት መስጠት አልቻለም። በአርሰናል ቤት ጃፓናዊ ኢንተርናሽናል ታካይሮ ቶሚያሱም በአጋጣሚ የጉልበት ጉዳት ቀዶ ጥገና ካደረገ በኋላ እስካሁን ወደ ልምምድ መመለስ አልቻለም። የፊት አጥቂዎቹ ካይ ሃቨርትስ እና ገብርኤል ጀሱስም እንግዲህ እስከ 25 26 የውድድር ዘመን ድረስ መሰለፍ አይችሉም። እንግዲህ ይህንን ሁሉ ጉዳትን ነው አርሰናል ተሸክሞ በፕሪሚየር ሊጉና በሻምፒየንስ ሊጉ ጥሩ እንቅስቃሴን እያሳየ የሚገኘው። በእርግጥ በእንግሊዝ ፕሪሚየር ሊግ ያው የዋንጫው ነገር ያከተመለት ጉዳይ ነው። ነገር ግን በሻምፒየንስ ሊጉ ጥሩ እንቅስቃሴን እያሳየ ያው ለዋንጫ የሚፎካከር ቡድን ስለሆነ ውጤት ለማምጣት ይፈልጋል። ነገር ግን የተጫዋቾቹ ጉዳት መሰናክል ሆኖበታል። በአርሰናል ቤት እንግዲህ ጥሩ ዜና የምንለው ዜና ምንድን ነው? ቡካዮ ሳካ ወደ ሙሉ ልምምድ ተመልሷል። ከኢንተርናሽናል ጨዋታዎች መልስ በኋላም መጫወት ይችላል ተብሎ እየታሰበ ይገኛል። እንግዲህ ቡካዮ ሳካን ለመሸፈን ሚካኤል አርቴታ የተለያዩ አማራጮችን ሲጠቀሙ ነበረ። ነገር ግን በመጨረሻ የተሻለው አማራጭ ኢታን ንዋኔሪን በቡካዮ ሳካ ቦታ አሰልፎ እያጫወቱ የሚገኙት ኢታን ንዋኔሪም እንግዲህ በተለያዩ ጨዋታዎች ጎሎችን ማስቆጠር ችሏል። የቡካዮ ሳካን ያክል ግልጋሎት ሰጥቷል የሚለው ነገር እንግዲህ ሌላ የሚፈልግ ቢሆንም ነገር ግን በቦታው ላይ ከሱ የተሻለ ተጫዋች ባለመኖሩ ምክንያት ሳንዋኔሪው ወደ ቋሚ አሰላለፍ ገብቷል። እንግዲህ የማንቸስተር ሲቲው ስተርሊንግ በቡካዮሳካ ቦታ ተሰልፎ መጫወት የቻለ ቢሆንም ነገር ግን ጥሩ እንቅስቃሴ ማሳየት አልቻለም። በመጨረሻው በፕሪሚየር ሊግ ጨዋታ በመጨረሻው ጨዋታ ተሰልፎ ማለት ነው የተመለከትነውን ጥሩ እንቅስቃሴ ከማሳየቱ ውጭ የተሻለ የምንለውን እንቅስቃሴ መመልከት አልቻልንም። በስተርሊንግ ቦታ ሳንዋኔርም እንግዲህ የቡካዮሳካን ቦታ በከፊልም ቢሆን ሸፍኗል ማለት የምንችል ሲሆን አሁን ከኢንተርናሽናል ጨዋታዎች በኋላ ቡካዮሳካ ይመለሳል ተብሎ ይታሰባል። እንግዲህ አርሰናል ከኢንተርናሽናል ጨዋታዎች መልስ የመጀመሪያውን ጨዋታ ከፉልሃም ጋር ያደርጋል። እንግዲህ ፉልሃም በመጀመሪያው ጨዋታ እናስታውሳለን፣ ሁላችንም ነጥብ ማስጣል ችሏል። አርሰናል የአርሰናል የመጀመሪያ ተመራጭ ለረዥም ጊዜ በሜዳ ላይ አለመቆየቱ በመጨረሻ የከሸፈውን የፕሪሚየር ሊግ ሻምፒዮንነት ማሰናከል ነው የቻለው። እንግዲህ ሚኬል አርቴታም የሚመርጣቸው በርካታ የፊት ተከላካይ ተጫዋቾችን ይዟል። ከነዚህም መካከል የቤን ዋይት ወደ ስርዓት መመለስ ቲምበርን ከቋሚ አሰላለፍ ሊያሰናብተው ይችላል። ይህም ጉዳትን ከማካካስ ባለፈ ለቡድኑ ዴብዝ እጅግ ጥሩ ያደርገዋል። ማይልስ ሉዊስ ስኬሊ እንግሊዝ በአልባንያ ባደረገው የመጀመሪያ ጨዋታም ሪከርድ በመስበር ከካላፊዮሪ በላይ ከፍ ብሎ መታየት ችሏል። ማይልስ ሉዊስ ስኬሊ በካላፊዮሪ ቦታ ነው እየተጫወተ ይገኝ የሚገኘው እንግዲህ በጉዳትና በቋሚ በጉዳትና በችሎታ ማነስም ሚኬል አርቴታ ከካላፊዮሪ ይልቅ እንግዲህ ማይልስ ሉዊስ ስኬሌን ነው በቋሚ አሰላለፍ እያጫው